ጣው የሀይሚን ቀይሪ የሀይሚዬ እኮ ነው ያደረግኩት። አንቺ አይደለም እኮ ስክሪን ነው ያስቀምጥኩ ነው ያልኩት። እሺ የት አለ ያደረግሽ ነው? እኔም አድርጎ የለም እኮ እሽ፣ ችግር የለው። ውዶች እኔ ስራ ስራ ስራ ያዝኩት ነው እንጂ ችግር

የምትፈልጉ ልጆች ጠይሬ አራ አንድ ሰው በኢንቦክስ ላኩልኝ። በቃ እምቢ አለኝ። እኔ እኔ የቀረስኩት እምቢ አለኝ። ሳይዙ አይሆንም አለኝ ። ባለቤቷ የት ነች?

ታንክ ዩ ሀይሚዬ እየቀየረች ነው ፎቶ ካላችሁ በእናታችሁ አንድ ቱር አንድ ቱር

እሺ ውደ እናንተ ማለት ነው። ታቦንሶች እሱ ጨረቃ ፎቶ እኮ በዋትስአፕ ታሊኮልሻል እኮ አምጪ። ኖ ኖ ኖ ለብቻ ለብቻ ፎቶ ገዝት እንዳትሰሩ እኔ ቤት እኔ አልኩ። ኖ ኖ ኖ እንዳትሰሩ ለብቻ ለብቻ ገዝት። ምን እያልሽ ነው? ለምንድን ነው ለብቻ ለብቻ ገዝት የምትሰሩት? ለብቻ አይደለም እኮ ቅድም ቀርጸናል እኮ አብሯል። ምን ሆነ ከዛኛው ጋር እንትናረ እናረጋለን፣ ፖስት እናረጋለን አንድ ላይ። አይደለም እሱ እንጂ ነው ጨረቃዬ ማለት ነው ለግል ኢንፖስት ሲትም እንትናርገ አንድ ላይ ነው የሚንፖስት የቅድሙ ጋር እኮ አንድ ላይ ኢንፖስት አለ። እዚህ ይችላል እም እም እንደዚህ አይነት ነገር አለበት። ጨረቃየ መለን ነው፣ አይደለም ሱሱ መለን አንቺ በትንሹ ጨረቃየ በትልቁ ሁኝ ት አንቺ እንደዚህ ከሆነ እንቀርጻለን። አንቺ በትልቁ ሁ የአንቺ ፎቶ በትልቁ ይቀመጥ። ምን እያለች ነው? ወይኔ ነው